ሰላም ሰላም፣ ፋሚሊ እንዴት ናችሁ? ሰላም ናችሁ ወይ? ሰሞኑን እንግዲህ በተከታታይ እየመጣሁላችሁ ነው ብዬ አስባለሁ። ትንሽ ኢነርጂ ላይ ነኝ ያለሁት እንደ አዲስ ተመልሻለሁ ማለት ነው። እናንተም ደስተኛ እንደምትሆኑ ተስፋ አደርጋለሁ። ሁሉ ጊዜ እናንተም ማስደሰት ነው የምፈልገው እኛም። ዛሬ እንግዲህ የመጣሁት ነገር ትንሽ የተፈጠረው ነገር እናንተም አይታችኋል። ሚኪ ትንሽ ሪናን አናዷት ነበረ በጣም ብዙ ሰውም ደግሞ አዝኖበት ነበርና እንደዛ ለማድረግ አስቦ አይደለም እሱ በእርግጥ ትንሽ አለ አደለ እሷን በጣም ስለሚወዳትና ኖርማን ስለመሰለው ነው እንደዚ ያረገው ግን ማድረግ የለበትም እኔም ትንሽ ተናድጅበት ነበር ብዬዋለሁ በቴክስትም ግን እስካሁን ስላላመነልኝ በእናንተ ፊት ይዤ መጥቼ እሱንም ደግሞ ያለውን ነገር እናገረዋለሁ ብዬ ስላሰብኩኝ ነው እሷም ደግሞ እኔ ጋነች ያለችው ትንሽ ቤተሰቦቿም ብዙ ሰው ብቻ እንዴት እንደዚህ ታደርጊያለሽ ምናምን ብሏት ትንሽ አዝነውባታል አለ። አስበው ያደረገችው ነገር አይደለም። ለሴት ልጅ በጣም ከባድ ነገር ነው። እናቃለን ብዙዎቻችን ሴቶች ስለሆነን እንረዳለን። እና ትንሽ ወንድሟም ትንሽ ተቆጥቷታል። ቤተሰቦቿም ትንሽ የተናገሩት ነገር አለና ሚኪም ደግሞ የእሷ ወንድም አለ አይደለ እንትን እያለ ነው ትንሽ ብቻ የሆነ ውዝግብ ውስጥ ነን ያለ ነው። እናንተም ተጨንቃችሁ ነበረ። ሶ ሁለቱን ጠርቻቸው እሷም ያለውን ነገር እንድታቅ፣ እሱም ደግሞ ያለውን ነገር ትክክለኛውን ነገር ነግሬው ትክክል እንዳልሰራ ስህተት እንደሆነ አምኖ እናንተንም እሷንም ይቅርታ እንዲል ላደርገው አስቤያለሁ ማለት ነው እና ሚኪን እንጠብቀው እሷ እዚው እኔ ጋር ስለሆነች እንድትወርድ አደርጋለሁ። ሚኪ ትንሽ እንትን ስለሚል እሱን እንጠብቀው። መጀመሪያ እሱ እንዲመጣ ነው እንፈልገው እና ሚኪን አንድ ላይ እንጠብቀው ፋሚሊ ደህና ነሽ? ሰላም በላቸው። ፋሚሊዎችን ሰላም ሰላም። ቤተሰቦች እንዴት ናችሁ? ልክ ከይም በክል ነገር ነገር ብሎኛል። ዛሬ በጣም ነገር ነገር ብሏቸኋል። ሴቶች እንዳለ ማለት እንጃ አላውቅም። እሺ ቻ፣ ግን ዛሬ አንተንም የጠራሁት ፋሚሊ ከነመይዝ የመጣሁት ብዙ ሰው በአንተ በጣም አዝኗልና እኔ ደግሞ በአንተ ማንም ሰው እንዲያዘን ስለማልፈልግ ያረከው ነገር ስህተት እንደሆነና ይቅርታ እንድትላቸው ሪናንም ደግሞ ስትመጣ እሷንም ደግሞ ይቅርታ እንድትላት ነው ዛሬ ወደ እነሱም ወደ አንተም ትያሉት ይገባኛል። እኔ እኮ ሴቶች የሚያልቁሽ ለዛ ነው ማለት በጣም ብዙ ሰውም በውስጥ ማውርታችሁኛል፣ ምናምን ነገር ቪዲዮ ላይም ሙሉ ኮሜንቱ በማለት በቃ በጠቅላላ በማለት ደረጃ ስሰድቡኝ ነበረ ምናምን ነገር መጥፎ ነገር ያደረግከው ነበር ምናምን ነርቮስ ትሆናለች ምናምን ብዬ አስቤያለሁ፣ ነበር ያን ነገር ያደረኩት ጀስት እቺ ልጅ ፍቅረኛዬ ነች እና ደሞ ያን ያክል እንደዚህ አቅፊያት ነበርና ያን ያክል ይታያል ብዬ ስላላሰብኩኝ ደግሞ ነው ነው ዝም ብዬ በቃ የሳንኳትና እሷ ግን በጣም ተናዳለች ምናምን ነገር ያው ወንድሟም እየዛተብኝ እንደሆነ ምናምን ነገር ሰምቻለሁ። ብቻ ግን እኔ እናንተን ምንድነው ማለት ፈልገው በጣም ይቅርታ። እኔ እንደዚህ አይነት ስብና እንደሌለኝ ሁላችሁም ታውቃላችሁ። ሚዲያ ላይም ማንንም ሴት ከዚህ በፊት ስሜ አላቅም ማንንም ሴት ማለት ነው ማን የትኛዋንም ሴት ስሜ ጉንጯንም ሴት ልጅ ጉንጯን ራሱ ስማት ታይቼ አላቅም ከሪና ውጪ ማለት ነው። ማንንም የፈለገ ቪዲዮ ማውጣት ትችላላችሁ። እኔ የሳምኳት ሴት ካለ ልጅ እና ሪናንም እሷንም ያው ፍቅረኛ ስለሆነች ነው እንደዛ ያደረኩት። ይሄ ነገር ካስከፋችሁ፣ እናንተን ካላችሁ ካናንተ ምንም የሚበልጥ ነገር የለም። በጣም ይቅርታ ከልቤ ነው። ያው እንደ አንድ ወንድ ልጅ እኔም ቆም ብዬ ሳስበው ላይክ ቤተሰቦቿን ያስከፋል ያ ነገር። እኔ ልክ አልነበርኩኝም። ያው በሰዓቱ እኔ ያን ነገር ስላላገናዘብኩኝ ነው ያን ነገር ያደረኩትና ያው የሰው ልጅ ያጠፋል መጥፎ ነገር አስቤ እንዳልሆነ ትረዱኛላችሁ ብዬ አስባለሁ። በቃ ይሆናል አንዳንዴ ችላይ ማለት ነገር እኔ ይሄ ነገር ይፈጠራል ምናም ብዬ ሳይሆን በቃ በሰዓቱ ምንም ስላል መሰለኝ ነው እንደዚህ ይሄ ነገር ባክግራውንድ ላይ ይሄ ነገር ይመጣል ብዬ ስላላሰብኩኝ ነው። ሶ ለሁላችሁም በጣም ይቅርታ። ያው እሷንም ይቅርታ። እኔ ብዙ ነገር ነው ያየሁት ማለት በዚህ ቪዲዮ። በጣም ብዙ ነገር በጣም ብዙ ሰዎች ደብሯቸዋል፣ በተለይ ሴቶች ሴት ልጅ በጣም ነው የማከብረው ታውቃላችሁ። ሊንዳ መቴናት እና ይቅርታ ሁላችሁንም፣ በቃ በጣም ይቅርታ ማለት ነው ፈልገው እያልኩ እያልኩ ነበር። እኔ ያደረገው ካለ ማስተዋል ይሆናል አይደለ? ኖርማል ነው ብሎ በማሰብ ነው ሲያደርገው ግን እና ፋሚሊ ያው ሚኪ ያለውን ነገር ሳያስተውል ነው እንጂ ያደረገው እንደዚያ አይነት እናንተ ባላችሁት አይነት ሰው አይደለም። እና ሁላችሁም ይቅርታ አድርጉለት። አንተም ደግሞ ጥፋተኛ እንደሆንክ እነሱንም መጀመሪያ ይቅርታ ጠይቃቸው። ሪናን ስትመጣ ደግሞ እንደዛ ማድረግ የለብኝም አልነበረብኝም ብለን እሷን ይቅርታ ትጠይቃታለህ። ምክንያቱም በአንተ ምክንያት እኔጋን ያለችው ከቤተሰቦች ጋር ተጣልታ ታውቃለህ። ይሄንን ደግሞ ነገር ያለው ሰው ብቻ ለማስተካከል ነገሮችን እንትር እንላለን አይመስለን አውቃለው። ማለት ብዙ ሰው እንደደበረው እሷም እንደደበራት ምናምን አውቃለው። ያው ብዙ ነገር እንደወንዶች አይደለም፣ እኛ ሴቶች ትንሽ ከባድ ነው ነገሮቻችን ይፋ ማውጣት አንችልም። እና ቀላል አይደለም ለሴት ልጅ። እዚህ ጋር እሷን የሚያስቡበት መንገድ አለና ጥሩ አይደለም። ተረዳኝ። ያው ፍቅረኛ ናት እንጂ አንድ ላይ ወይ ሚስት አይደለችም አላገባሃትም። እነዛ ነው እንጂ አንተም በሌላ በኩል እንዳታስበው ለማለት ነው። እኔ በሌላ ላስበው ማለት እንደደብራት እኮ ያን ይሄ ያን እንደዛ ይደብራታል ብዬሽ ስለላስበው እንዴ ስለማትወድ ምናምን አይደለም። ስለማትወድ ሴት ናት በቃ ሴት ሴት የሚባለው ቃሉ ራሱ በጣም ትልቅ ክብር አለው፣ እና ብዙዎቹ ደግሞ ከዛ ጋር ነው የሚያገናኙት። በተለይ ሴት ስትሆን ደግሞ ይገባዋል ይሄን ነገር። አንተም ደግሞ ትረዳዋለህ ያው እኔ እኔ እህትህ ስለሆንኩኝ በእኔ ነገሮችን ታያለህ ብዬ አስባለሁ። ይገባኛል እኮ ይቅርታሽ። እኔ ሙሉ ለሙሉ ጥፋተኛ ነኝ። በከባዱ ይቅርታ በከባዱ እንደ አዲስ ይቅርታ ትጠይቃታለህ። ዛሬ ትጠይቃትና ሌላም ቀንም ይቅርታ ድጋሚ ትጠይቃታለህ ብዬ ተስፋ አደርጋለሁ። ምክንያቱም የእኔ ወንድም እስከሆንክ ድረስ ድረስ ማንም ሰው ኔጌቲቭ ነገር እንዲያስብብህ አልፈልግም። እኔ በበኩሌ ማለት ነው። ምክንያቱም እኔ ማቀህ አለ እነሱ ደግሞ የተረዱበት መንገድ ሌላ ነው እና ብቻ እንደዛ አይነት ሰው አይደለም። ፋሚሊ እንድታውቁ ፈልገው ነገር ሚኪ በጣም ጥሩ ሰው፣ በጣም ጥሩ ልጅ፣ ለሰው አሳቢ፣ ነገሮችን የሚያጠን ልጅ ነበር። ግን ያው እሱ ያሰበው ያው ፍቅር ላይ ስትሆኑ ትወደኛለች አትወደኝም ምናምን ያንን ነገር ነው እሱ ያሰበው ና እና እኔ በነገራችን ላይ ማለት ካየት በኋላ እና ራሱ እና ሰው እንደዛ ካለኝ በኋላ በጣም ነው በራሴ ማለት እንደዚህ ነገር ላይ ማንም አያቀኝም። እስከ ዛሬ ሶሻል ሚዲያ ላይ ቲክታክ ላይ ማንንም አያቀኝም እና ይሄንን ነገር እንደዛ ሳየው በጣም ነው ማለት ለራሴ አፈርኩ። በጣም አስጠላኝ። ሰው እንደዚህ እንዲያስበኝ አልፈልግም እኔ በሕይወቴ። በእኔ ሰው እንዲከፋ ምን ስለማልፈልግ ይሄን ነገር ሳይ በጣም ነው የደበረኝና እናንተንም ብቻ አይደለም ነገሩ ያስደበራችሁ እኔም አሁን ላይ በጣም ደብሮኛል። እኔ እናንተ እንደዚህ እንድትሆኑ አልፈልግም በእኔ ምክንያት ማንም ሰው እንዲያዝን አልፈልግም። ሁላችሁንም ከልቤ ነው ይቅርታ ምላችሁ። ያው እሷንም ይቅርታ አላት አለ

ምን አስባ ነው ብለሽ ነው? እሺ አሁን ያው ከሚኪ ጋር አውርተናል ጥፋተኛ እንደሆነ ነገር ነው ሰው ሚኪ፣ ያው ማድረግ የሚጠበቅብህን ነገር አንተ አድርግ። እኔ ያው ቀደም ነው የሚሆነው። አይ ጭቅጭቅ ሳይሆን ይቅርታ አንድ ጠይቃት እኮ ነው የምፈልገው። እኔ ይቅርታ እላታለሁ። ያረኩት ነገር ልክ አይደለም፣ እንደዛ አስቤሽ አይደለም፣ እንደዛ ያረኩት። በእኔ ምክንያት ደግሞ የሁላ ችግር ስለተፈጠረ ይቅርታ ብለህ እኔ እኔ እንደዚህ እንዲደብርሽ ማለት ከቤተሰብ ጋር በዚህ ነገር ትጣያለሽ ብዬ መጀመሪያ አላሰብኩኝም። ከእኔ ቤተሰብ ይቀድማል፣ ሁሌም ገብቶሻል ማለት በእኔ ምክንያት ከቤተሰብ ጋር እንትጣይ ምናምን ነገር ሊንዳ ጋርም እንድትወኝ አልፈልግም። ቤተሰቦችሽንም ይሄው እዚህ ፊት ለፊት ይቅርታ ጠይቃለሁ። ማለት ምን ጊዜም ከእኔ ይልቅ ቤተሰቦችሽ ናቸው መጀመሪያ አንቺን የሚያውቁሽ ማስቀደም ያለብሽ እነሱን ነው ብዬ አምናለሁ እና ይቅርታ። ይሄ ነገር ሀፕን ስላደረገ ምናምን ነገር ከቤተሰቦችሽ ጋር ያለው ነገር እንዲፈታ አንቺንም ካስቀየምኩሽ ምናምን ነገር ያው በጣም ይቅርታ። እነሱ ፊት ነው የምጠይቅሽ፣ በጣም ይቅርታ። ግን እኔ አንቺን ለጠይቅሽ የምፈልገው ነገር ልነግርሽ የምፈልገው ነገር ያኔ እንደዛ ከሳምኳት በኋላ ምንድን ነው ማለት እኔን መሳም አትፈልጊም ወይ ስላት አልፈልግም ያለች ያ፣ አሁን እኔና እሷን አንተ ነው የማያስብለን እሷን ስለሳምኳት ስለሳምኳት በዛ ሰዓት ይቅርታ። ሌላኛው ነገር ግን ይቅርታ ስላት ከዛም በኋላ ያኔ ስሰማት በጣም ደበራት ማን ነው ስለ ሳምኩሽ ደብሮሻል ስላት አዎ ደብሮኛል። እንደ ስምሽ አትፈልግም ስላት ደግሞ አዎ እንድትስመኝ አልፈልግም አለችኝ። ገብቶሻል? እኔ ደግሞ ፍቅረኛዬ ነች እንደ ስማት አልፈ አትፈልግም ይችልጅ ገብቶሻል አይደል? ፍቅረኛዬ ሆና እንደ ስማት ካልፈለገች ይችልጅ አትወደኝም ማለት ነው። ገብቶሻል? አሁን እሱ ነው እኔ አይደለም ነው እኔ ልነግርህ እሷንም ልነግርህ ተፈልገው ነገር ይሄ ነው።

እንደ ሴት ክብሯን ነክተሃል። ሶ ባንተ ምክንያት ነው ይሄ ሁላ ነገር እየተፈጠረ ያለው። ስለዚህ አሁንም ይቅርታ ጠይቃት። ደግሞ ይቅርታ እንድጠይቃት እንፈልገው አምነህበት እኔ ጥፋተኛ ነኝ ክብሯን ነክቻታለሁ፣ ሴት ልጅ እንደዚህ አትደረግም ብለህ ነው ይቅርታ እንድጠይቃት ፈልገው አልኩኝ እኮ ይቅርታ እኔ አሁንም ይቅርታ። አምነህበት ነው። ይሄ መሳ ማለመሳ መዋደድ ኦር ደሞ መፋቀር ለነገ ላይፍ መቀጠል አይገናኝም። ይገናኛል፣ መገናኘትም የለ በደንብ ነው የሚገናኘው እንዴ! ለእንዴት እንደዛ አትበይ ሊንዳ፣ እንደዛ እንድትይ አልፈልግም። መገናኘት ይገናኛል ሊንዳ፣ አይገናኘም ይሄ። እኮ ተጋብታ ያለ አይደለም። ኖ ኖ ኖ ኖ፣ እኮ ወደፊት ምን ያልሽው አሁን አንቺ እኮ ወደፊት ምን ያልሽው? ወደፊት ይኸውልህ፣ ስታገባት ነገሮች እንዳለ በስቴፕ ሲሄዱ አለ። ኢትዮጵያዊነታችን እኮ ይሄ ነው አይደለ? እንደሚያዘልቀን እዚህ ሚዲያ ላይ ወተን ስለተሳሳምን ሌላ ነገር ምናምን እኮ አይደለም። ሁሉም ሰው እኮ ተደብቆ እኮ ከሚዲያ ውጭ እኮ ያደርጋል። ሆኔ ሀላል እዚህ ጋር እንደዛ ሳደረግኩ ነው። መደበቅ ነበረብኝ ግን ተደብቄ ብሰማት ምንች ልጅ አልፈልግም ያለች ይሄ ደግሞ ተረዳኝ። ፍቅረኛ ሆነች እንጂ ሚስት ሆነች አይደለም። ብትጣሉች ልጅ ተረዳኝ። ሌላ ሰው አለ ደግሞ የሚመጣ ሰው አለ አይደለም እ ይቅርታን ይጠይቀሽ ነው። ይገባኛል አውቃለሁ አሟታል ግን ማለት እንዳላስደብርሽ እኔ ማግኘት አትፈልጊም ነው። ከቤት አልወጣም ላይ በጣም ማግኘት አትፈልጊም። ያንን ስላደረኩ እ እያስጠላሽ ከሆነ ይቆም ነኝ እኔ ነኝ። እኮሽ ይቅርታ አልኩት። ምን ማለት ነው? አትማር ይቅርታ አልኩኝ፣ ግን ፊትሽን ጠላሽው አለ። አሁንም እኮ እንደዚህ ዝም እምትይ እና ከደበረሽ፣ ለዚህ ጠራሽኝ ምናምን አልሻት። ሊንዳ ስለነበረሽ ነው እስካሁንም ቆሜ እየሰማሁኝ ነበረ። እኮ ሊንዳ ስለነበረሽ ከሆነ የቆምኩት እኔንም አትፈልጊም ከሆነ ሂጂ ነው ያልኩት። አሁንም ላስጨንቅሽ አልፈልግም። ሪና ይቅርታ ነው የምለው። ይቅርታ ከማለት ውጪ ሌላ ነገር ምንም ልላት አልችልም። ይቅርታ አልኳት አይደለ? ሚኪ ምን ሆነ ነው? ይቅርታ አልኳት ሊንዳ ሊንዳ፣ ይቅርታ አልኳት አይደለም። እኔ ካልሳምኩሽ እኔን አትወጂኝም፣ ይሄ ምን ማለት ነው? አይደለም። እሺ እሱን ታዩ በእሱ እኮ አይደለም። አሁን ይቅርታ አልኳት አይደል? ግን ሊንዳ ስላለች ነው እንጂ እዚህ ጋር አልቁምም ነበረ። እኔ ስላለሁ ደበረች ስላት አዎ አለችኝ። ሶ እኔ ስላለሁ ከደበረ አትሂድ በቃ እኔ ይቅርታ እላታለሁ፣ ግን ለማምጣት አልችልም። ስትመጣ እያወራክ ያለኸው ነገር ራሱ እያመንክበት አይደለም እያልክ ያለኸው ሚኪ። አምኜበት አለሁ። ይቅርታውን በስነስርዓት አምኜበት ነው ይቅርታ ያልኳት። ግን እሷ የምታሳየኝ ሪአክሽን ልክ ልክ አይደለም። አሟታል እኮ አሟታል። እሺ አሟታል፣ ግን እዚህ ጋር እኔ ስለቆምኩ ደብሯታል። እኔ ስለተገኘው ደብሯታል። እንደ ፍቅረኛ ይቅርታ ልታደርግልኝ ይገባል። ይቅርታ አልኳት ይያልከ እዚህ ለዚህ ጋር ቆመ እያወራክ የነበረው ነገር እኔ ሆኜ ነው ዝም ያልኩ ሚኪ

ይሄ ፍቅር መዋደድ የሚባለው በዚህ አይለካም። ሚኪ ለምንድን ነው ወደ ራስህ አልተረዳሽኝም? ሊንዳ አሁን እኔ ስለ መሳሳማር አይደለም እያወሩ ያሉት። ሊንዳ ለምን አልተረዳሽኝም? እሺ ምን ልረዳ እስቲ? እሺ እኔ እዚህ ጋር መቆሜ ደብሯታል። ሊንዳ ስላለች ነው እንጂ መቆም አልፈልግም፣ እዚህ ጋር መምጣትም አልፈልግም አለችኝ እንጂ ለምን ረማት ፈልግ ነው? ከምታወራው አንፃር ነው። ምንም አላወራው። ምን አወራው? እኔ ምን አወራው? ይቅርታ ነው ያልኩት። ይቅርታና እና ደግሞ እኔ መሳም አልፈልግም ብላኛለች ነው ያልኩት። ሌላ ነገር ምን አወራው? እኔ ይለ ሚኪ ንገሪኝ። ምን ያወራኸው? እኮ እየነገርኩህ ነው። ስስማት አልፈልግህም ማለችኝ። ተረዳኸኝ? እንደዛ እያልክ እያወራክ ነበረ እኮ። እንደዛ ብዬ በወራ ምን ችግር አለው? እንደዛ ብዬ በወራ ምን ችግር ይሄ ደግሞ ይቅርታ እንድጠይቃት ነው እንጂ ይሄ ያለ አይደለ። ጥፋትህን እንዳላመንክ ነው እሷ እያወቀች አለችው። ተረዳኸኝ? ሶ አሁንም ቢሆን ሌላ ጥፋት እየሰራህን ያለኸው ለራስ ሚኪ፣ ወደ ራስህ ተመለስ በቃ እኔ ቤትኛው መንገድ ላስረዳ እኔ አሁን ሊንዳ፣ እኔ እሺ በቃ ምንም ችግር የለውም። ምንም ነገር መቅረት ይችላል። እኔ እዚህ ጋር አሁን ከዚህ በላይ እኔ፣ ይኸውልህ እኔ ምን አደረግኩኝ ሰው፣ በቃ ይኸውልህ፣ ይቅርታ አልኳት እኮ ይኸውልህ። እንደዚህ አሁን እሺ፣ አሁን ይሄ እራሱ እኮ አሁን ትልቅ እንትር ነው እኮ። ይቅርታ አልኳት እኮ፣ ከዚህ በላይ ምን ላድርግ? እሺ፣ ንገሪኝ፣ ከዚህ በላይ ምን ላድርግ? እስኪ እሺ፣ አንተ አይጠፋው ጥፋት ምንድን ነው እሺ እ ይቅርታ ለምንድን ነው የጠየቅካት? እኔ ስለሳምኳት ምን ላይ ሚዲያ ላይ ለዛ ነው እንጂ ከዛም በኋላ በስማት ምንም ከዛም በኋላ ስማት በስማት እንደዚህ ልጅ ያ ነገር ከሚዲያ ውጪ ችግሩ ሌላ ነገር ለመጋባት የሶስት አመት እቅድ አለን እንበል አራት አመት ሙሉ ካልተጋባን ስማት ማለት ነው ይሄን ነገር እኮ ከሷ ጋር ነው ማውራት ያለብህ። አንድ ሚኪ ምን ሆነ ነው ማውራት ያለብኝ? እሷ ፊት ለፊት እያስተላለፍክ ብቻ እኔንም ችግር የለውም ግን ለምን ደብሮኛል ነው እያለችው ያለችው። እዚህ ጋር በመቆሙ ይቅርታ አልኩኝ። ይቅርታ በላይ ምን አለ? እሺ በቃ ምን ልበል? ቤተሰቦቿንም ይቅርታ አልኩኝ። ቤተሰቦቹንም ይቅርታ አልኩኝ። ሌላ ምን ልበል? እሺ፣ እሺ። ይሄንን ነገር ይሄን ያክል ነው። መጥፎ መጥፎ ሆነኝ እንዴ? አይደለም እኔ እኮ ያንን ነገር ስለማቅ እኮ ነው። አይደለም እነሱም እያሰቡ ያለው ነገር ሌላ ነገር ስለሆነ እነሱንም እንደዚህ አይነት እናንተ ባሰባችሁት መንገድ አይደለም። እናንተንም ይቅርታ እኔ እንደዚህ አይነት ሰው አይደለሁም፣ እንድትልኩ ነው እዚህ ጋር እንድትመጣ ያደረኩህ አይደለ እንዴ አልኩኝ እኮ አልኩህ አይደል? ሁሉንም ነገር ተናገርኩኝ። ያደረኩት ሁሉ ነገር ተናገርኩኝ። ይሁለት ግን ግልጽ አድርግላቸው በቃ እኔ ጥፋተኛ ነኝ፣ ፋሚሊ ጥፋተኛ ነኝ፣ ያደረኩት ነገር ትክክል አይደለም። በቃ ላ እኔ እንደምልክ እንደዛ አድርገው። እኔ እንደምልክ እንደዛ አድርጋው ስንቴ ልበል ጥፋተኛ ነኝ ስንቴ ልበል ቆይ ነኝ በል ጥፋተኛ ነኝ እኔ እሺ እኔ አልኩኝ ሁለተኛ እንደዚህ አይነት ነገር አይደገመኝ አልኩኝ ለኔ ነው ስንቴ ብያለው ነኝ ብያለው እነሱ ነው እኮ ከዛ ነው ያለው ደግሞ እኛ ከዚህ ከካሜራ ውጪ ነገሮችን እናወራለን ተረዳኸኝ ሊንዳ እኔ አሁን ምንም አልተግባባንም። አንቺ አሁንም ያልኩትን ነገር በል እያልሽኝ ነው። እኔ ስለሱ ማለትና ለማለት አይደለም እያወራን ያለ ነው፣ ነገር የለም በአደባባይ ነው ይቅርታ ስጠይቃት ደስ ሊላት የሚገባው። በቃ በአደባባይ ነው የሳምኳት እኮ ተደብቄ አይደለም። ሶፊት ነው አይደል? ስለዚህ ሶፊት ነው እሷም ደስ ብሏት እኔን ልትቀበል የሚገባው። እዚህ ጋር እኔ ስለቆምኩ ደብሯት ነው እሷ ሄደችው። ሊንዳ ስለጠራችኝ ነው የመጣሁት፣ እንጂ አልመጣም ያለች አይደለም። ባለው በሁኔታዎች ነገሮቹ እንዳለ ተደብሮ አሁን እኮ እሷን እኮ ነው ሚኪ፣ ምን ሆነን ነው ካለው ከፋሚሎቹ አስርቃታል። በአንተ ምክንያት እኮ ነው እዚህ ቤት ያለችው። በቃ ይሄ ደግሞ ወንድማ ሊጠብኝ፣ እኔ ላይ እኮ ማለት ነው። እኔም እንደ ወንድ ልጅ መፎከር አቅቶኝ አይደለም። ያ ነገር ሊያበሳጫቸው ይችላል፣ ሊያበሳጭ ይችላል ብዬ ነው። ስለዚህ እሷን ደግሞ ልትናደድ ደግሞ ግዴታዋ ነው። በቃ አልቅ ተናደደች እኮ ተናደደች፣ ግን ይቅርታ ስላት ቢያንስ መመለስ ነበረባት። ነው ይቅርታውን እንድዘር ለመጠየቅ ያለብህ በቃ ሚኪ ይቅርታ መጠየቅ ካለብህ ሌላ ጊዜ ከኔ ውጪ። በቃ አሁን ነገርካት አይደለም? አሁን ለማውራት እሷ ፈቃደኛ ትሆናለች። ተረዳኸኝ? በቃ እየገባሽ አይደለም አንቺ። ምንም ሌላ፣ እኔና አንቺ ራሱ እየተግባባን አይደለም። አላይሻትም እንዴት እንደሆነ እንደነበር አላይሻትም። አንቺ እዚህ ጋር ቆማ እኮ እንደ አብረን እኮ ነበር። እንዴት አላይሻትም እምትለኝ? እኮ በጣም ደብሯት ነበር። በጣም ደብሯታል። ባለው ነገር እኮ ደብሯታል። ይቅርታ አልኳት። ከይቅርታ በላይ ምን አለ ንገሪኝ። ህዝብ ፊት ነው ህዝብ ፊት አጠፋሁ አይደለ? አዎ፣ ከዛ ህዝብ እያወቀ ሁሉም ሰው በነሱ ፊት ይቅርታ ጠይቋት፣ በነሱ ፊት ይቅርታ አስጠይቃት። ግን ፊት ነሳችኝ፣ ልታወራኝ አልፈለገችም። አልነሳችም። ከዚህ በላይ እንዴት ትንሳይ? አልነሳችም። አሟታል፣ አሟታል። ያለው ነገር እንዳለ ተደራርቦባታል። አሁንም ያው ነህ ነው ያለችኝ እኮ፣ አሁንም ያው ነህ። ይቅርታ ጠይቂያት፣ ምን አድርጊያት። እያንዳንዱን ነገር ከመዘዝከው ማለት ነው ሚኪ፣ እያንዳንዱን ጉዳይ ከመዘዝከው ብዙ ነገር ይመጣል። ኪጂ ያልካት ሄደች፣ አለቀ። አኔ ከዚህ በላይ ምንም በውስጥ ጉዳይም ነው ነገርም ለዛም ነው ሰው እየተረዳ ያለው ነገር ሌላ ነው። በቃ ነው፣ ይቅርታ ብያለሁ። በቃ ከዚህ ምን ይቅርታ ከጠየኳ፣ ይቅርታ ነው። በቃ ምንም ማድረግ አልችልም። እሷን ቀን አላስደበርኳቸውም። በምን አወቀች ማስደበረኝ? ይቅርታ አልኩ። አንዴ ምንድነው ይቅርታ? መጀመሪያ አወራኸው አይደል? ጋር ያለ ነው ነው ያምቻለሁ። ስለሷ ደሞ በኋላ እናወራለን አናወራም። ሰው ፊት ለፊት ነው ይቅርታ የምላት ሰው ፊት እነሱ ለእሷ እየወገንሽ ነው። በአንድ ሳይድ ምንም እኔን እየተረዳሽኝ አይደለም። ጥፋት ማጥፋቴ እንዳለ ሆኖ ሳለ እኔን ልትረዳኝ ይገባል። በቃ እኔም ወንድ ልጅ ነኝ፣ እኔም ወንድ ልጅ ነኝ፣ እኔም ወንድ ልጅ ነኝ። በቃ ሳምንት በቃ ምንም ሌላ ነገር ምንድ ሰው ነው እንዲገደልኩት ያህል እንዴ! ምንድነው? ይሄ ወንድ ልጅና ሴት ልጅ አንድ አይነት አይደለም። እሺ ስለዚህ በዚህ ብዙ ምንም መለው ነገር የለም። ባይዘው በቃ ሶ ይቅርታ ጠይቃለሁ ጥፋቴ እንደሆነ አመኛለሁ። ገብቶሻል? እሱንም ይቅርታ ብያለሁ ከልቤ በቃ ኢቨን ቤተሰቦቿንም ወንድሟንም ሁሉንም ይቅርታ ብያለሁ። ሲዘትብኝም ልክ ነው ብዬ ምንም በስልክ ራሱ አልተመላለስኩትኝ። በቃ እሺ አልኩኝ፣ ምክንያቱም ጥፋተኛ ስለሆንኩ። ግን ጥፋተኛ ስለሆንኩ ደግሞ ያን ያክል መሸማቀቅ የለብኝም። በጣም ልለምናት መጠበቅ የለባትም። ገብቶሻል አይደል? በቃ አንዴ ነው ይቅርታ የምለው፣ ካላስ፣ ከዛ በላይ ልለማመጣት አልችልም። በቃ ይቅርታ አልኳት አይደል? ከዛ በላይ ልለማመጣት እሺ አትለማመጣት በቃ እንዴ፣ ለምን ትኮሳተራለች? ወደ እራስህ ተረጋጋ። ምን ሆነህ ነው? ተረጋጋ በቃ እሺ። እየተረዳሁ እኮ ነው እኔ እኮ ከአንተ ጎን ዚጋ ያለሁት እኮ ለአንተ ነው። ሚኪ ምን ሆነህ ነው? ያመሀል እንዴ? ወደ እራስህ ተመለስ እንጂ። እኔ እኮ ከጎን ያለሁት እኮ ለአንተ ነው ዚጋ አይደለ እንዴ? ለሁለታችሁም እኮ እየወገንኩኝ አይደለም። ግን በአንድ ሳይር ደግሞ ሴት ልጅ ናት አለቀ በቃ። ሴት ደግሞ ሴት ስትሆን የሴት ነገር ይገባዋል ሶ ስለዚህ ይቅርታ ጠይቀዋል። ፋሚሊ እናንተም ባሰባችሁት መንገድ አይደለም። ሶ እሷንም ደግሞ ለብቻቸው በውስጥ አውርተው ይመጣሉ እና ሚኪም ጥፋቱን አምኗል። ሁላችሁም እንዳታዝኑበት ከልባችሁ ይቅርታ እንዳደረጋችሁለት ተስፋ አድርጋለሁ። ሁላችሁንም ወዳችኋለሁ። እንዳታስቀይሙት ተዋበላቸው። ያው እኔ መጀመሪያም እንዳልኳችሁ ነው ቤተሰቦች፣ ይቅርታ አጥፍቻለሁ፣ እንዳጠፋው ገብቶኝም እናንተን ይቅርታ ለማለት መጥቻለሁ። ይሄ ነገር ስህተት እንደሆነ የገባኝ ያው አሁን ላይ ሁላችሁም፣ የእናንተ አቀባበል ኮሜንታችሁን፣ ምናምን ነገር በውስጥም ስታወሩ ነበረ። እንደ እህትም እንደ ወንድም መሆናችሁ ደግሞ አንዳንዶቻችሁ ስትመክሩኝ ነበረ። ሚኪ ልክ አላደረግክም ምናምን ያላችሁኝም አላችሁ፣ በትትና ይመክራችሁኝም አላችሁ፣ የሰደባችሁኝም አላችሁ። ብቻ ሁላችሁንም ይቅርታ። እንደዚህ እንድትሆኑ ያደረግኳችሁ እኔ ስለሆንኩኝ እናተ ትልቅ ክብር አለኝ። በጣም ይቅርታ። አሁንም ይቅርታ ጠይቃለሁ። እሷንም ይቅርታ ጠይቃለሁ። ቤተሰቦቿንም ይቅርታ ጠይቃለሁ። እና ያው አመሰግናለሁ። ከዚህ በላይ ምንም ልል አልችልም። እኔ ምን አይ ያው ባለማወቅ ያደረኩት ነገር ነው። ሚዲያ ላይ ስለሆነ ነው እንጂ ነገር የተጋነ ነው። ያው ሁሉም ሰው ተደብቆ የሚያደርገው ነገር ነው። የኔ ሚዲያ ላይ ስለሆነ ነው ይሄ ነገር የገነነው። ያው ሁሉም ሰው የከፈው ደግሞ ለዛ ነው። ያው እኔ ፍቅረኛ አይነች ምናምን ብዬ ስላሰብኩኝ የሆነ ቀለል አድርጌ ስላሰብኩት ነው ይሄ ነገር የተፈጠረውና ኤኒሃው ሁላችሁንም ይቅርታ። ላሳዝናችሁ አልፈልግም፣ በኔ እንድትደሰቱ እንጂ እንድታዝኑ አልፈልግም። ሁሌ አመሰግናለሁ፣ እወዳችኋለሁ። ቤተሰቦቼ እንወዳችኋለን። ፋሚሊ መልካም ጊዜ ይሁንላችሁ። ባይ